አስታውሽ፣ ዋጋሽ ከቀይ እንቁ ይበልጣል። አንቺ ተራ ሴት አይደለሽም። አንቺ የትውልድ መሠረት ነሽ። አንቺ የቤትሽ ብርሃን ነሽ። አንቺ ንግስት ነሽ። ይህንን ክብርሽን ማንም እንዲቀማሽ አትፍቀች። ልባም ሴት ማን ያገኛታል? ዋጋዋ ከቀይ እንቁ እጅግ ይበልጣል። ይህ ጥያቄ ከሺህ ዓመታት በፊት በጠቢቡ ሰለሞን የተጠየቀ ነው። ዘመናት ነቆዶ ትውልድ በትውልድ ተተካ። ዓለማችን በቴክኖሎጂ ተራቀቀች። የሰው ልጅ አኗኗር ተቀያየረ። ነገር ግን ይህ ጥያቄ ዛሬም ድረስ በብዙ ወንዶች ልብ ውስጥ እንዳዲስ ያስተጋባል። ሁሉም ወንድ ሀብታም ይሁን ደሃ፣ የተማረ ይሁን ያልተማረ በልቡ ጓዳ የሚመኛት አንድ ነገር አለች። እሷም የቤቱ ብርሃን፣ የልቡ ማረፊያ፣ የህይወቱ አጋር የምትሆንለትን ልባምን ሴት ማግኘት ነው። ሰላም የተወደዳችሁ የወላንሳ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ አገልሎታዊ ሰላም ተያረሳችሁ። በእለቱ ወደ እናንተ ይዤላችሁ የመጣው በጣም አስደናቂ እርስ ነው። ልባምን ሴት ማን ያገኛታል? እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ዝለቁ። በዚህ ቪዲዮ ብዙ ነገር ታተርፉበታላችሁ። በቀጥታ ወደ ቪዲዮ። ዛሬ የምናወረው ስለ ሜካፕ ብራንድ ወይም ስለ ፋሽን ዲዛይን አይደለም። ከዚያ በላይ ስለሆነው ውጭው ውበት ሲጠወልክ ስለሚተካው፣ ትዳርን በጽኑ አለት ላይ ስለሚያቆመው፣ ፍቅርን ዘወትር ስለሚያድሰው፣ አንዲትን ሴት ከሚሊዮን ሴቶች ሁሉ ለይቶ ስለሚያስቀምጣት የልባምነት ምስጥር ነው። ውድ እህቴ የባለሽ ዘውድ መሆን ትፈልጊያለሽ? የውበት መለኪያ መልኩን ሲቀያየር፣ ዕድሜ ሲገፋ የማይጠወልግ የአንቺ እውነተኛ ማንነት እንዲፈካ ትፈልጊያለሽ? የሴትነት ጥልክ፣ የትዳር ጣፋጭ ምስጥር ቁልፉ በእጅሽ ላይ እንዲሆን ትፈልጊያለሽ? ይህንን ከፈለሽ ልባም ሴት ሆኚ። ብዙ ጊዜ ልባም ሴት ሲባል አንዳንዶቻችን ዝምተኛ፣ አንገቷን የደፋች፣ የራሷ ሀሳብ የሌላት፣ ሁሉ ነገር እሽ ብላ የምትቀበል ሞኝ አድርገው ይስሏታል። ይህ ትልቅ ስተት ነው። ልባምነት የሞኝነት ተቃራኒ እንጂ የድክመት ምልክት አይደለም። ልባም የሚለው ቃል ራሱ ልብ ከሚለው ስርወ ቃል የመጣ ነው። ልብ ያለው የሚያስተውል፣ የሚመረመር ነገሮችን ከስሜት ይልቅ በምክንያት የሚመዝር ማለት ነው። ልባም ሴት ማለት ስትራቴጂስት ማለት ነው። የቤቷን አቅጣጫ የምታውቅ፣ ባሏ ሲደክም የምታበረታታ፣ ሲሰሳት በፍቅር የምታረር፣ የቤቷን ኢኮኖሚ የምትበራ ጠንካራ ሴት ናት። እሷ የባሏ አገልጋይ ሳትሆን፣ የክብር ጠባቂ፣ የራዩ አጋር ናት። መጽሐፍ ቅዱስ አንድ አስደናቂ ቃል ይነገራል። የሴት ጥበብ ቤቷን ትሰራለች፣ ሰነፍ ግን በእጇ ተፈርሳለች። እዚህ ጋር ቆም ብለን እናስተውል። ትሰራለች ሲል ግድግዳውም በብሎኬት ስለመገንባት እያወራ አይደለም። ልባም ሴት የመንፈስ የሥነ ልቦና አርክቴክት ናት። የምትገነባው ህንፃ ሳይሆን የሰዎችን ማንነት የባሏን በራስ የመተማመን እና የልጆቿ የወደፊት ተስፋ ነው። ከሴቶች ሁሉ የተለየሽ ሴት ሙን ከፈለግሽ ራስሽን መጠየቅ ያለብሽ የመጀመሪያው ጥያቄ እኔ በዙሪያ ባሉ ሰዎች ህይወት ላይ ምን እየገነባው ነው የሚለውን አስተወ አንድ ሴት በእጆቿ ቤቷን ልትሰራ ወይም ልታፈረስ ትችላለች። ማፍረስ ሲባል የግድ በመዶሻ መምታት አይደለም። በየቀኑ የሞረውጉራቸው የውርችብኝ ቃላት የባሌን ሞራል እያፈረሱ ነው? በማያቋረጥ ትችት የልጆችን በራስ መተማመት እየሸረሸርኩ ነው? ወይስ በተቃራኒ በሚያበረታታ ቃላት፣ በፍቅር በተግባር የቤቴን መሰረት እየሰራው ነው? ይህ ጥያቄ ራስ ሸውን ላይ መጠየቅ አለብሽ። ልባም ሴት ባሏ ከውጭ ሲመጣ የደከመ ጉልበቱ የሚያርፍባት የቆሰለ ስሜቱ የሚጠገንባት ሆስፒታል ናት። ቤትሽን ሆስፒታሉ ወይስ የጦር ሜዳ እያደረግሽ ምርቻው ምርጫው ያች ነው። በአሁኑ ዘመን ብዙ ሴቶች ውጫዊ ውበታቸውን ለመጠበቅ ብዙ ገንዘብና ጊዜ ያጠፋሉ። ፀጉር ቤት ይሄዳሉ፣ ውድ ልብስ ይገዛሉ፣ ምርት ሽቶ ይቀባሉ። ይህ መልካም ነው። ሴት ልጅ ራሷን መጠበቅ ክብር ነው። ነገር ግን ከሴቶች ሁሉ የተለየሽ የሚያደርግሽ ባልሽ ከብዙ ቆንጆ ሴቶች መሀል አንቺን ብቻ እንዲናፍቅ የሚያደርገው ሚስጥር ውጫዊ ውበትሽ ሳይሆን ከውስጥሽ የሚፈነጥቀው የሰላም ብርሃን ነው። አንድ እውነት ልንገርሽ፣ ወንዶች በተፈጥሮ ሰላም ይፈልጋሉ። ዓለም በውድድር በጭንቀት በሩጫ በትግል የተሞላች ናት። አንድ ባል ቀን ሙሉ ካለቃው ጋር ተከራክሮ በትራፊክ ተጨናንቆ የኑሮ ውድነቱ አእምሮን አዝሎት ወደ ቤቱ ሲገባ የሚፈልገው ምንድነው? የሚፈልገው ተጨማሪ ጦርነት አይደለም። የሚፈልገው ተጨማሪ ጥያቄ ክርክር አይደለም። የሚፈልገው ወደብ ነው። መርከፎች በማዕበል ሲመቱ ብለው ለማረፍ ወደ ወደብ ይጠቃሉ። ልባም ሴት ለባሏ ወደብ ናት። ማዕበል የበዛበትን ቀን አሳልፎ ሲመጣ ያቸፈ ገዝታ ያቺ የተረጋጋ መንፈስ ያንቺ እንደምን ዋልክ የሚል ሞቅ ያለ ሰላምታ ለርሶ ፈውስ ነው። አንቺ በቤትሽ ውስጥ ያለውን የአየር ሁኔታ ተቆጣጣሪ ነሽ። አንቺ ስትናደጂ፣ ቤትሽ ይጨልማል። አንቺ ስትስቂ፣ ቤቱ ይበራል። ይህንን ኃይልሽን ተረድተሽ ለበጎ ተጠቀሚበት። ልባም ሴት አንደበቷን በጥበብ ትከፍታለች። የርኅራኄ ሕግ በምላሷ አለ። ይህ ነጥብ የብዙ ትዳሮች የህይወትና የሞት ጉዳይ ነው። ብዙ ትዳሮች የሚፈርሱት፣ ብዙ ግንኙነቶች የሚበላሹት በገንዘብ እጦት ወይም በፍቅር ማነስ ሳይሆን በንግግር ችሎታ ማነስ ነው። ቃላት ጉልበት አላቸው። ቃላት ይገድላሉ፣ ያድናሉ። ከሌሎች ሴቶች የተለየ ሴት ለመሆን ምን እንደምትናገሪ ብቻ ሳይሆን እንዴትና መቼ እንደምትናገሪ ማወቅ የጥበብ ሁሉ መጀመሪያ ነው። እስቲ እነዚህን ሶስት ወርቃማ ሕጎችን እንመልከት። የድምፅ ቅላጤ፣ ወንዶች ለስለስ ያለ ድምፅ ይስባቸዋል። መጮ፣ መነጫነጭ፣ ወይም ድምፅ አምረሮ መናገር ሴትነትሽን ይቀምሰዋል። እውነት ቢኖርሽ እንኳን በጩኸት ከተናገርሽው እውነትነቱ ይጠፋና ጩኸቱ ብቻ ይሰማል። መልካምን ንግግር በመጥፎ ድምፅ አትናገሬ። እባክህ፣ ይቅርታ የሚሉ ቃላት ከአንደበትሽ አይጥፉ። ጊዜ መምረጥ፣ ይህ የልባም ሴት ትልቁ መሳሪያ ነው። ባለሽ ደግሞት በገባ በአምስት ደቂቃ ውስጥ ካልሲውን እንኳን ሳይወለቅ የቤትሽ ውስጥ ችግር፣ የሌሎችን የትምህርት ቤት ክፍያ ወይም የጎረቤት ጠብን አትዘርግፊበት። ይህ ትልቅ ስህተት ነው። ልባም ሴት የባሏን ስሜት ታነባለች። ሆዱ ሲሞላ፣ መንፈሱ ሲረጋጋ፣ ሻይ እየጠጣ ዘና ሲል ያሰብሽውን ጉዳይ በጨዋነት ታቀርቢያለሽ። መቼ ማውራት እንዳለባትና መቼ ዝም ማለት እንዳለባት የምታውቅ ሴት ባሏን የመምራት ቁልፍ በእጇ ላይ አላት። የምትናገሪው ነገር ምሬት ወይስ መፍትሄ? ወቀሳ ወይስ ምክር? ወንዶች በምስጋና ያድጋሉ። አንተ ጎበዝ ነህ፣ አንተ ጠንካራ ነህ፣ ስለ ቤታችን ስለምታደርገው ነገር በሙሉ አመሰግናለሁ፣ የሚሉ ቃላት ለወንድ ልጅ ልክ እንደነዳጅ ናቸው። ንዝንዝ የፍቅር መቃብር ነው የሚነቅፍ ሴት ሳይሆን የሚያበረታታ ሴት ሆኚ አንድ ባል በሚስቱ አንደበት ሲመሰገን ዓለምን የመገንባት ሞራል ይኖረዋል የመጽሐፍ ቅዱስን አስተምህሮትና የዘመናዊ ወንድ ስነልቦና ልቦና እውነታዎች ስንመለከት ወንድ ልጅ ከሴት ልጅ የሚፈልገው ፍቅር ሳይሆን ክብር ነው ሴት ልጅ ፍቅር ትፈልጋለች ወንድ ልጅ ደግሞ ክብር ይፈልጋል ለወንድ ልጅ ክብር ልክ እንገው ስታከብሪው እና ንጉስ እንደሆነ እንዲሰሙ ስታደርግም እሱ ደግሞ አንቺን ንግስት ያደርግሻል። ባልሽን ማከበር ማለት ባሪያው መሆን ማለት አይደለም። ማከበር ማለት የእሱ ቦታው ዕውቅና መስጠት ማለት ነው። በሰዎች ፊት አሳልፎ አለመስጠት። የባልሽን ድክመት ለጓደኞቹ፣ ለቤተሰቦቹ፣ ለጎረቤት አታውሪ። የባልሽን ገመና አደባባይ ስታወጪ የራስሽን ክብር እያዋረሽ ነው ውሳኔዎቹ ማክበር ምንም እንኳን ሀሳቡ ላይ ባትስማሚ ሀሳብሽን በጨዋነትና በአክብሮት ካቀረብሽ በኋላ ለመሬነቱ ቦታ ስጪ አንተ እንደዚህ ስላልክ እከበላለሁ ስትው ያኔ በገዛ ፈቃዱ የአንቺን ሀሳብ እንዲሰማ ታስገድጀዋለሽ እንደን ንዉስ ተቃዮው ከውጭ ሲመጣ የምትከበይበት መንገድ ለልጆች ስለ አባታቸው የምትነግርበት መንገድ ላንቺ ያለውን ፍቅር ይወስነዋል። ልባም ሴት ሴትነቷን ተጠቅማ የወንድነቱን ጥንካሬ ትገራለች። ይህ ጥበብ ነው። ልባም ሴት ከሌሎች ተራ ሴቶች የሚለያት ዋነኛው ሚስጥር፣ ከእግዚአብሔር ጋር ያላት ግንኙነት ነው። ውበት ሀሰት ነው፣ ደም ግባት ከንቱ ነው። ከእግዚአብሔር የምትፈራ ሴት ግን እርሷ ትመሰገናለች። አየሽ ውበት ይረግፋል። ዛሬ የተወጠረ ቆዳ ነገ ይሸበሸባል። ዛሬ ቀጥ ያለ ቁመና ነገ ይጎብጣል። ነገር ግን እግዚአብሔርን መፍራት ዘላለማዊ ውበት ነው። እግዚአብሔር የምትፈራ ሴት ለቤቷ ትጸልያለች። የትዳር ፈተና ሲገጥማት በጸሎት ታሸንፋለች። ተስፋት ቆርጥም ነገሮች ሲመጡ ከመሸበር ይልቅ በእምነት ትቆማለች ምክርን ትሰማለች ከእግዚአብሔር ቃል ጥሩን ትቀዳለች። እስካሁን ያወራናቸውን ትልልቅ ሀሳቦች ወደ መሬት አውርደን በተግባር እንያቸው። ከዛሬ ጀምሮ ምን ልቀየር የምትይ ከሆነ እነዚህን አምስት የሎት እርምጃዎች ተለማመች። ቀኑን በምስጋና ጀምሬ ጠዋት ባልሽ ወደ ስራ ሲወጣ በመልካም ቃል በመርቃትና በፈገግታ ሸኘው፣ ሳሚው ያንቺ ፈገግታ ሙሉ ቀን ስራ ቦታ ሆኖ ኃይል ይሆነዋል። የማዳመጥ ችሎታ አዳብሪ። ባለሽ ሲያወራ ዓይን ዓይኑን እዩ። ስልክሽን አስቀምጪ፣ ቴሌቪዥኑን አጥፊ፣ ሙሉ ትኩረትሽን ስጪው። ወንዶች ትኩረት ሲሰጣቸው ይወዳሉ። ዝም ብለሽ ስሚው። ምንም ምክንያት ሳትጠብቂ ዝም ብለሽ እወዳለሁ፣ ናፍቀኛል፣ ወይም አንተ የህይወቴ ስጦታ ነህ የሚል አጭር ጽሁፍ መልእክት ላኪለት። ትንንሽ ነገሮች ትልቅ ዋጋ አላቸው። ራስሽን አሳዲ። ለራስሽ ጊዜ ስጪ፣ መጽሐፋን በፊ፣ አዳዲስ ሙያዎችን ተማሪ። ራስሽን ጠብቂ። ባልሽ ራሷን የምትጠብቅ ሚስት እንዳለው ሲያወቅ ይኮራብሻል፣ ይሳሳልሻል። ራስሽን መውደድ ለባልሽ ስጦታል። ትዕግስትን ገንዘብ አድረጊ። ይህ ሁሉ በአንድ አይመጣ፣ ለውጥ ሂደት ነው። ባልሽ ቶሎ ባይለወጥም አትበሳጪ። አንቺ በጎመ ማድረግን ቀጤ። በጎነት አሸናፊ ነው። ልባም ሴት ውጤቱ ለእግዚአብሔር ሰጣ የድርሻዋን ድወጣለች ውድ እህቴ ልባም ሴት መሆን የአንድ ቀን ስራ አይደለም የሕይወት ዘመን ጉዞ ነው ነገር ግን የማይቻል አይደለም ምርጫው ያንች ነው ዛሬ በቤትሽ ውስጥ ምን እየሠራሽ ፍቅር ወይስ ጸብ ክብር ወይ ንቀት አስታውሽ ዋጋሽ ከቀይ እንቁ ይበልጣል አንቺ ተራ ሴት አይደለሽም አንቺ የትውልድ መሰረት ነሽ። አንቺ የቤትሽ ብርሃን ነሽ። አንቺ ንግስት ነሽ። ይህንን ክብርሽን ማንም እንዲቀማሽ አትፍቀጂ። ይህ ቪዲዮ ሕይወታችሁን የሚቀየር አዲስ እይታ እንደሰጣችሁ ተስፋ አደርጋለሁ። በሕይወታችሁ የትኛውን ማሻሻል እንደምትፈልጉ ኮሜንት ላይ አሳውቁኝ። ይህ መልእክት ለእህቶቻችን ለጓደኞቻችንና ለምናውቃቸው ሰዎች ሁሉ እንዲደርስ ሸር ማድረግን በፍጹም አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ከዚህ ትልቅ ቤተሰብ አባል ሁኑ። በሌላ አዝናኝና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር ለናንተ።